እንደሚታዩት በጣም ነው የሚያምረው። ሰፊ ጥለቱ ራሱ በጣም የተወደደ ነው። ደረጃውን ደግሞ በዚህ መንገድ መጥቷል ማለት ነው። ይህን ደግሞ እንደምታዩት መካከለኛ ጥለት ነው። በጣም ነው የሚያምረው። ለፕሮግራምም መሆን ይችላል። ደረጃ ጠባብ፣ እንዲሁም ሰፋ ያሉ ጥለቶችን ነዥ የመጣሁት ለእንቁጣጣሽ ለተለያዩ ፕሮግራሞችም ከዛ ውጭ መሆን የሚችል ልብስ ነው። ከመካከለኛ ጠበብ ያለ ቀሚስ ነው። ከዚህ በፊት በዚህ ከለር ሰፋ ያለውን አሳይቻችኋለሁ። ብዙ ሰው መልበስ ይፈልጋል። ለቤት ድምቀት ነው። በዓል፣ ተጠብቆ ቢጫ ነገር ሲለበስ ድምቅ ያደርጋል። ሰላም፣ ወደ ቤተሰቦች እንኳን ደህና መጣችሁ። ዛሬም ደግሞ በሄዊ ሐበሻ ለእናንተ ይመጥናሉ ያልናቸውን የባህል አልባሳት ደግሞ ማሳየታችንን እንጀምራለን ማለት ነው። እስከ መጨረሻው አብራችሁን ከቆያችሁ በእርግጠኝነት ጊዜያችሁን የማታጠፉበት ነገር ታገኛላችሁ። ዛሬ ደግሞ የተዘጋጀው በትን ልብስ ይዤላችሁ ቀርብ ያለው ወደ መጀመሪያው ልብስ ስንሄድ እንደዚህ የምታዩት ልብስ በብዙ አይነት ከለር ያለው ልብስ ነው። አሁን ደግሞ በፌሮዝቲ ወርቃማ የታጀበ ልብስ ነው። መሀል ላይ እንደዚህ ፈርጥ የሚመስል ነገር አለው። ባለሶስት ደረጃ ልብስ ነው። እንደዚህ በሌላ ከለር ብዙ ጊዜ ብዙ አይነት ከለር አለው። የአንገቱን ዲዛይን በጣም ከዚህ በፊት ተሰርቶ በዚህ የአንገቱ ዲዛይን በጣም የሚመጣ የሚጥልፉ የሚያምር ልብስ ነው። ዋጋ አልቆለት አስራ አምስት ሺህ ብር ድረስ ይሰራል። 15 ሺህ ነጠላውን እንደዚህ በምታዩት መንገድ ይዋለው አጥፌ ነው ያስኩት ተቋጭቶ ተሰፍቶ ሲለበስ ደግሞ በጣም ነው የሚያምር። የቀሚሱን ግማሽ ጥለት ነጠላው ላይ ገብቷል። የአንገታችሁን ዲዛይን በነጠላው መሰራት ይችላል ማለት ነው። እንደዚህ በምታዩት መንገድ ነጠላው ተሰርቷል። የዚህን ጥለት አንገቱ ላይ መጠቀም ይቻላል። እናንተ የፈለጋችሁትን ቅርጽ መርጣችሁ ማሰራት ነው። ይህ ቀሚስ መካከለኛ ጥለት ነው፣ እንደዚህ እንደምታዩት ሰው አንዳንድ ሰው መካከለኛ ጥለት፣ ጠባብ ጥለት፣ ቀጭን ጥለት እንዲሁም ሰፊ ለፕሮግራም የሚሆን ጥለት ይፈልጋል። ይህን ደግሞ እንደምታዩት መካከለኛ ጥለት ነው። በጣም ነው የሚያምረው። ለፕሮግራምም መሆን ይችላል፣ ለቀለበት፣ ለተለያዩ፣ ለአጃቢ እንዲሁም ለተለያዩ ፕሮግራሞች የሚሆን ልብስ ነው። በጣም የሚያምር ልብስ ነው። የአደም ቃል ተገጣጥሞ ሲደረግ ዳብል መነን ሁኖ ሲደረግ የተለየ ውበት ያሳያል። ጥበቡ በጣም ነው የሚያምረው። የአንገቱን ቅርጽና ዲዛይኑን እነሱ በፈለጉት መንገድ መሰራት ይችላል ማለት ነው። ዋጋ አልቆለት 17ሺ ብር ድረስ ይሰራል። ነጠላው እንደዚህ እንደምታዩት አጥፌ ነው ያዝኩት። ከነጠላው ላይ ከቀሚሱ ባልተናነሰ ሰፊ ጥለት ነጠላው ላይ ገብቷል ማለት ነው። እንደዚህ አጥፌ ነው ያዝኩት እንደምታዩት፣ ሁለቴን ያጠፍኩት በጣም ወርድ ረጅም ነጠላ ነው። ጥለቱ በዚህ መንገድ ነጠላው ላይ ገብቷል። የአንገታችሁን ዲዛይን በነጠላው ጥለት ቢሰራ የተለየ ውብ ይሆናል ማለት ነው። ወደዚህ ጥለት ስናልፍ ደግሞ እንደምታዩት ደረጃ ነው። ደረጃ ቀሚስ ነው በቀጭን ደረጃዎች የታጀበ መሀሉ ደግሞ ለየት ያለ የሚያምር ዲዛይን ያለው ነው። እንደምታዩት አልፈለጋችሁት ደግሞ እዚህ ጋር እንደዚህ ታጥፎ መሰራት ይችላል ማለት ነው። ያምራል። እንደዚህ ሲል ደግሞ ሌላ ውበት ነው የሚሰጠው። እንደ ፍላጎታቸው በእነሱ መሰረት መሰራት ይችላል ማለት ነው። መነኑ እንደምታዩት ሁለት አይና መነን ነው። በጣም ቆንጆ ልብስ ነው። የአንገቱን ዲዛይን እነሱ በመረጡት መንገድ ተሰርቶ አልቆለት ቆንጆ ሆኖ አስራ አራት ሺህ ብር ድረስ መሰራት ይችላል። ወደ ነጠላው ስነሄድ ደግሞ እንደዚህ አጥፌ ነው ያስኩት። በጣም ሰፊ ወርደ ሰፊ ነው። ከቀሚሱ ባልተናነሰ ነጠላው ላይ ጥለቱ ገብቷል። በዚህ መንገድ ነጠላው በጣም ነው የሚያምረው። የአንገታችሁን ዲዛይን ደግሞ ከነጠላው ላይ ብንወስድ በጣም ነው የሚያምር። እናንተ የፈለጋችሁትን ቅርጽ መርጣችሁ በነጠላው ጥለት አንገታችሁ ቢሰራ ደግሞ በጣም ነው የሚያምረው። ቆንጆ ልብስ ነው። ዋጋ አልቆ ሁለት አስራ አራት ሺ ብር ድረስ ይሰራል። ወደዚህ ቀሚስ ስንሄድ እንደምታዩት፣ እሺ፣ ብዙ ከለሮች የገቡበት እንደዚህ ቆንጆ ልብስ ናት። ያው ለእንቁጣጣሽ ለተለያዩ ፕሮግራሞችም ከዛ ውጭ መሆን የሚችል ልብስ ነው፣ ግን ያው ደግሞ ለበዓላት ቢሆን ደግሞ ቤታችሁ ላይ የሚያደምቃችሁ ልብስ ነው ማለት ነው። በጣም ቆንጆ ልብስ ነው። መነን ሁለት አይና መነን ነው። ቆንጆ ሆኖ ከአንገቱ በላይ መሰራት ይችላል። እናንተ በፈለጋችሁት መንገድ ተሰርቶ አልቆለት አስራ ሶስት ሺ ብር ድረስ መሰራት ይችላል ማለት ነው ቆንጆ ልብስ ነው ለበዓል እንዲሁም ቁጣጣሽ መጣ ለቤት ማድመቂያ ነው ቢጫ ነገር ያው ሰው በዓልን ጠብቆ በጣም የሚፈልገው ነገር ነው እና ፍክት ለማለት ነጠላውን ደግሞ እንደምታዩት በዚህ መንገድ ተሰርቷል አጥፌ ነው የያዝኩት ረዥም ነው ወርዱ ከቀሚሱ ባልተናነሰ ጥለት ገብቷል ነጠላው ላይ የአንገታችሁን ዲዛይን በነጠላው ማውጣት ይቻላል እንደምታዩት ቆንጆ ሆኖ ነጠላው ላይ ጠበብ ብሎ ሙሉ ዲዛይን ስለወጣ የአንገታችሁን ጥለት ነጠላው ላይ መሰራት ይችላል። እናንተ የአንገታችሁን ቅርጽ መምረጥ ብቻ ነው የሚጠበቅባችሁ ማለት ነው። አልቆለት አስራ ሶስት ሺ ብር ድረስ ይሰራል። ይህ ቀሚስ እንደምታዩት በጣም የሚያምር ከለር ነው። እንደዚህ ወርቃማ በሚመስል መንገድ ተሰርቷል። እንደምታዩት በጣም ያምር በወርቃማ ብቻ ያሸበረቀ ነው። በፌሩዝቲ ከለር እና በወርቃማ መነኑ ሁለተኛ አይናምን ነው። ከዚህ በፊት እንደምነግራችሁ በጣም ቆንጆ ልብስ ነው። መካከለኛ ጥለት ነው። ለተለያዩ ፕሮግራሞች መሆን የሚችል ልብስ ነው። በጣም ተወዳጅ ከለሩ የሚወደድ ነው። የአንገቱን ዲዛይን በፈለጋችሁት ቅርጽ ተሰርቶ ጥልፉን ደግሞ ቆንጆ አድርጎ ይሰራል። ዋጋ አልቆለት 14 ሺ ብር ድረስ ይሰራል። ነጠላው ደግሞ እንደዚህ በዚህ መንገድ አጥፌ ይዤዋለሁ። ታጥፎ ነው የተያዘው ተቋጭቶ ተሰፍቶ ደግሞ ሲደረግ ያምራል። በጣም የእጁና የአንገቱን ቅርጽ እናንተ በፈለጋችሁት በወደዳችሁት መሰረት ተሰርቶ አልቆለት 14 ሺህ ብር ድረስ ይሰራል። ወደ ቀጣዩ ልብስ ስኔድ ባለ አንድ ደረጃ ቀሚስ ነው። በጣም ይወደድ ቀሚስ ነው። ከዚህ በፊት ብዙ ጊዜ የተሰራ ነው ልብስ ነው። በጣም ሰው ይወደዋል። እንደዚህ ከፈለጋችሁ ደግሞ እንደዚህ ባለ አንድ ማድረግ ይቻላል ማለት ነው። እንደየፍላጎታችሁ መሰራት ይችላል። ግን ደግሞ ሙሉ ባለ አንድ ደረጃ ሲሆን ደግሞ የተለየ ውበት አለው ባለ አንድም ሲሆን ሌላ ውበት አለው ማለት ነው እናንተ በፈለጋችሁት መንገድ መሰራት ይችላል ቆንጆ ልብስ ነው ዋጋ አልቆለት 13 ሺህ ብር ድረስ ይሰራል ወደ ነጠላው ስንል ደግሞ እንደዚህ እንደምታዩት የቀሚሱን ሰፊውን ጥለት ነጠላው ላይ ገብቷል አጥፌን ያስኩት ተቋጭቶ ተሰፍቶ ሲደረግ ደግሞ ሰፊ ጥለት ነጠላው ላይ ያለ ሲደረግ ደግሞ የተለየ ውበት አለው ማለት ነው እንደዚህ እንደምታዩት ቆንጆ ሆኖ ተሰርቷል። ዋጋ አልቆለት 13000 ብር ድረስ ይሰራል። ወደ ቀጣዩ ቀሚስ ነው ደግሞ እንደዚህ መታት ቀሚስ ደረጃ ነች። በዚህ መንገድ ተሰርቷል። በጣም ይወደድ ከለር፣ ከርናይት የተሰራበት ጥለት በጣም ይወደድ ነው። እንደዚህ እንደምታዩት በዚህ ከለር ተሰርቷል። በጣም ነው የሚያምር። ከዚህ ጋር ካልፈለጋችሁ እንደዚህ መሰራት ይችላል። እንደዚህ ሲሆን ደግሞ የተለየ ውበት አለው ቀሚሱ ማለት ነው። እንደዛም ሲሆን የተለየ አለ የራሱ የሆነ ውበት እንደዚህም ደግሞ የተለየ ውበት አለው ማለት ነው። እነሱ በፈለጉት መንገድ መሰራት ይችላል። በጣም የሚያምር ቀሚስ ነው። እንደዚህ ሁለት አይና መነን ነው። መነናቸውን ከዚህ ቀደም ነግሬያችኋለሁ። በዳብል መነን ሲሰራ ደግሞ የተለየ ውበቱ የሚያሳየው ይሆናል። ከወገብ በላይ ያለውን ደግሞ የአንገት ዲዛይን እነሱ በመረጡት መንገድ ይሰራል ማለት ነው። ዋጋ አልቆለት አስራ ሶስት ሺ ብር ድረስ ይሰራል። ወደ ነጠላው ስኔድ ደግሞ እንደዚህ ባለ አንድ ደረጃ ነጠላ አድርገው ሰርተውታል። በጣም ቆንጆ ነው። ወርዱ እራሱ ረዘም ያለ ነው ታጥፎ ለመለበስ በጣም የሚያምር ልብስ ነው። የአንገት ዲዛይኑ ደግሞ ከዚህ በዚች ፓርት ቢሰራ ደግሞ የተለያየ ይሆናል ማለት ነው። ነጠላው ላይ አውጥተን መሰራት ይቻላል። እነሱ የአንገታቸውን ቅርጽ ብቻ መምረጥ ይችላሉ ማለት ነው። ዋጋ አልቆለት አስራ ሶስት ሺ ብር ድረስ ይሰራል። ወደ ዘኛው ቀን ሰፊ ነው። መሀሉ እንደምታዩት ደረጃ ሰፊ ነው። እንደነገርኳችሁ እንደዚህ መጠቀም ይቻላል ማለት ነው ለሚፈልግ ሰው እንደዚህ መጠቀም ይቻላል። እንደዛ ደግሞ ለሚፈልግ ሰው እንደዛኛዎቹ መጠቀም ይቻላል። በጣም የሚያምር ቀሚስ ነው። እንደምታዩት የሚያምር ከለር አለው አብሽ ከለር፣ እንደዚህ ለየት ያሉ ከለሮች ገብተውበታል። በጣም የሚያደምቅ ልብስ ነው። የአንገቱን ቅርጽ ደግሞ እናንተ በፈለጋችሁት መንገድ አልቆ ተሰርቶ 16 ሺ ብር ድረስ ይሰራል። ወደ ነጠላው ስንሄድ ከቀሚሱ ባልተናነሰ ሰፋ ያለውን ጥለክት ነጠላው ላይ አድርገዋል። በጣም ቆንጆ ልብስ ነው። እንደዚህ ታጥፎ ሲለበስ እንደዚህ ሰፋ ሲል ደግሞ ቀሚስ ላይ ደስ ይላል። ነጠላውና ቀሚሱ አንድ ሲሆን በጣም ነው የሚያምረው። የአንገታቸውን ዲዛይን ጠበብ ብሎ ነጠላው ላይ ስለወጣ ነጠላው ላይ መምረጥ ማድረግ ይቻላል። በነጠላው የአንገታቸውን ዲዛይን መጠቀም እንችላለን ማለት ነው። እነሱ በፈለጉት መንገድ ኦቢ አራት ማዕዘን ተላላፊ መርጠው እኛ በነጠላው ጠበብ ብሎ ሙሉ ዲዛይኑን ማስገባት እንችላለን ማለት ነው። አልቆለት አስራ ስድስት ሺ ብር ድረስ ይሰራል። ወደዚህ ልብስ ነይ ደግሞ እንደምታዩት መካከለኛ ጥለት ነው። በጣም የሚያምር ከለሮች ናቸው ያሉት። በዚህ መንገድ ተሰርቷል። በጣም ነው የሚያምሩ እነዚህ። እንደምታዩት በጣም የሚያምር ልብስ ነው። ትንሽ ወደ ኋላ መለስ አድርገው ነው የሰሩት። መነኑ ሁለት አይና ምንን ነው። የአንገቱን ዲዛይን ደግሞ እነሱ በፈለጉት መንገድ ተሰርቶ ቆንጆ የሆነ ልብስ ነው ማለት ነው። ከዚህ በፊትም ተሰርቷል። በጣም ነው የሚያምረው ሲሰራ። እነሱ በፈለጉት መንገድ ተሰርቶ አልቆለት አስራ ስድስት ሺ ብር ድረስ ይሰራል። መካከለኛ ጥለት ለሚፈልግ ሰው ለተለያዩ ፕሮግራሞች መሆን የሚችል ልብስ ነው። በጣም ቆንጆ ልብስ ነው። አስራስድስት ሺህ ብር ድረስ ተሰርቶ አልቆለት ቆንጆ ልብስ ነው። ወደ ነጠላው ስኔት ደግሞ እንደዚህ እንደሚታዩት ወርደ ረዥም ሰፊ ጥለት የገባ በቀሚሱ ባልተናነሰ ታጥፎ ነው ያስኩት። የአንገታችሁን ቅርጽ እናንተ ተመርጣላችሁ። ጥለቱ የአንገቱ ጥለት ደግሞ ከነጠላው ላይ ቢወጣ ደግሞ በጣም ቆንጆ ነው። እንደምታዩት ጠበብ ብሎ ሙሉ ዲዛይኑ ስለወጣ የነጠላው መጠቀም እንችላለን ማለት ነው። እሺ ወደዚህ ቀሚስ ስንመጣ ከዚህ በፊት በጣም የተወደደ ቀሚስ ነው። በጣም ያምር ነው። ከዚህ ጋር አንድ ጥለት አለ። ከላይ ደረጃ ነው፣ ከፍ ያለ ደረጃ አለው። እንደምታዩት በጣም ብዙ ሰው የወደደው ልብስ ነው። መነኑ ሁለት አይና መነን ነው። የአንገት ዲዛይኑ ደግሞ እንደዚህ በመሃለኛው ዲዛይን መውጣት ይችላል፣ ካለያ ደግሞ ከነጠላ አውጥተን መስራት እንችላለን። እነሱ የአንገታቸውን ቅርጽ ብቻ ነው መምረጥ ያለባቸው። ቆንጆ ልብስ ነው። ከዚህ በፊት በጣም ብዙ ሰው የወደደው የለበሰው ነው። አሁንም ድረስ ተወዶ እየተለበሰ ያለ ነው። እናንተ ምረጡ፣ እኛ እንሰራለን። በፈለጋችሁት መንገድ ዋጋ አልቆለት አስራ አራት ሺ ብር ድረስ ይሰራል። ወደ ነጠላው ስንሄድ እንደዚህ እንደምታዩት አጥፌን ያስኩት በነጠላው ላይ ሙሉ ዲዛይኑ ነው፣ በጠባቡ ገብቷል። እናንተ የአንገታችሁን ቅርጽ ኦቢ፣ አራት ማዕዘን እንዲሁም ሌላ የፈለጋችሁትን መርጣችሁ እኛ ቆንጆ አድርገን ጥለቱን እንሰራለን ማለት ነው። ወደ ቀጣይ ቀሚስ ስንሄድ ደግሞ መካከለኛ ጠበብ ያለ ከመካከለኛ ጠበብ ያለ ቀሚስ ነው። ከዚህ በፊት በዚህ ከለር ሰፋ ያለውን አሳይቻችኋለሁ አሁን ደሞ ሄላይት የሚያረግ ከለር ነው። እንደምታዩት በዚህ መንገድ ተሰርቷል። ዲዛይኖቹ ረቀቅ ባለ መንገድ የተሰሩ ልብስ ነው። በጣም ያምር ልብስ ነው። ቆንጆ ልብስ ነው። ለፕሮግራም መሆን የሚችል ልብስ ነው። ቆንጆ ልብስ ነው። የአንገድ ዲዛይኑን ደግሞ እናንተ በፈለጋችሁት በመረጣችሁት መንገድ ተሰርቶ አልቆ ለ14 ሺ ብር ድረስ መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። ሶስት አይነት ከለር አለው። እንደ የፍላጎታችሁ እንደ የምርጫችሁ መርጣችሁ ቆንጆ አድርገን እንሰራለን ማለት ነው። ነጠላው እንደዚህ ወርዱ ረዘም ብሎ ከቀሚሱ ግማሽ ሚሆን የሚሆነውን ጠቅላስ ነጠላው ላይ ገብቷል። ቆንጆ ሆኖ ተሰርቷል። እናንተ ደግሞ በፈለጋችሁት መንገድ ያንገት ቅርጻችሁን መርጣችሁ እኛ ቆንጆ አድርገን በነጠላው ዲዛይን እንዲሁም ከነጠላው ጠበብ አድርገን ቆንጆ አድርገን እንሰራለን ማለት ነው። ወደ ቀጣዩ ልብስ ስሄድ ደግሞ የምታዩት ጠበብ ያለ ልብስ ነው። ብዙ ክለሮች አሉት። ደስ የሚል ነገር አለው። ከርቀት ስታዩት ሙሉ ለየት ያለ ዲዛይን አለው። እንደምታዩት እዚህ ጋር ሌላ ዲዛይን፣ በዚህ በዚህ ደግሞ ሌላ ዲዛይን አለው። መዋ ላይ ደግሞ ሌላ ዲዛይን የራሱ አለው። ዳር ደግሞ የታጀበበት መንገድ አለ። በጣም ነው የሚያምረው። መነኑ ሁለት አይና መነን ነው። እንደዚህ ደግሞ ድምቅ ለሚያደርግ ከለርፉል ለሆነ ለምትፈልጉ ሰዎች በእርግጥ ከለርፉል አይደለም፣ ግን ደግሞ ብዙ ከለሮች ያሉት ልብስ የሚፈልግ ሰው ጠበብ ያለ ቆንጆ ልብስ ነው። መዘዙነ ዋጋው ደግሞ በጣም አሪፍ ነው። አስራ አንድ ሺህ ብር ድረስ ይሰራል እናንተ ያገቱታችሁን ዲዛይን ቅርጽ በፈለጋችሁት መንገድ ተሰርቶ አልቆለት አስራ አንድ ሺህ ብር ድረስ ይሰራል። ወደ ነጠላው ስንሄድ እንደዚህ በምታዩት መንገድ ተሰርቷል። ቀሚሱ ላይ ጠበብ ብሎ ሙሉ ዲዛይኑ ነጠላው ላይ ገብቷል ማለት ነው። የአንገታችሁን ዲዛይን ጥለት በነጠላው መሰራት ይችላል። እናንተ የአንገታችሁን ቅርጽ ብቻ ዲዛይን በመረጣችሁት መንገድ የአንገታችሁን ዲዛይን ጥለት ነጠላው ላይ ማውጣት ይቻላል ማለት ነው። በዚህ መንገድ ነጠላው ላይ ስለገባ ዋጋ አልቆለት አስራ አንድ ሺህ ብር ድረስ ይሰራል። ወደ ቀጣይ ቀሚሴ ደግሞ ደረጃ ነው። ዛሬ በመሀል ደረጃ ጠባብ እንዲሁም ሰፋ ያሉ ጥለቶች ይዤ የመጣሁት አሁን ደግሞ ወደ ደረጃ ጥለት ነው የመጣሁት። ዳርና ዳር በደረጃ እንትን ያለ ነው። ከዚህ ጋር ደግሞ እንደዚህ ተቀንሶ መሰራት ይችላል ማለት ነው። በጣም ያምር ልብስ ነው። ቀላ ያለ ነጽና በነጭ የታጀበ ነው ለሚፈልግ ሰው እንደዚህ ድምቅ ላለ ለሚፈልግ ሰው ደግሞ ቀላ ያለ ነገር ለሚወድ ሰው እንደዚህ ይዘን ላችሁ መጠናል። ዋጋ አልቆለት አስራ ሶስት ሺ ብር ድረስ ይሰራል ማለት ነው። የአንገቱን ዲዛይን አራት ማዕዘን፣ ኦቢ ተላላፊ፣ እንዲሁም የተለያዩ መሰራት ይችላል። ቆንጆ ልብስ ነው። ሲሰራ በጣም ነው የሚያምረው። ከዚህ በፊትም ሰርተነዋል የወደድነው ነው ልብስ ነው። ያደምቃል እንደየ ከለራችሁ ያደምቃ የሚያደምቃችሁ ልብስ ነው። ዋጋ አልቆለት አስራ ሶስት ሺ ብር ድረስ ይሰራል። ወደ ነጠላው ስንሄድ እንደዚህ ተሰፍቶ ተቋጭቷል። እንደ አጋጣሚ በጣም ነው የሚያምር። ወርዱ ረዥም ነው። አጥፌ ነው ያስኩት። ከነጠላው ላይ ደግሞ ሙሉ ለሙሉ ጠበብ ብሎ ሙሉ ዲዛይኑ ወጧል። እንደዚህ ሙሉ ዲዛይኑ ውጥት ብሎ እንዲሰራላችሁ ለምትፈልጉት ሰዎች ነጠላው ላይ አውጥተን እንደምታዩት ሙሉ ዲዛይኑን አንገት ላይ ማስቀመጥ ይቻላል ማለት ነው። እናንተ መምረጥ ያለባችሁ የአንገቱን ቅርጽ ብቻ ይሆናል። በጣም ቆንጆ ልብስ ነው። ከዚህ በፊት ሰርተ ነው የወደድነው ልብስ ነው እዘዙና ወደ ቀጣይ ቀሚስ ኔ ደግሞ በሰፊ ጥለት አሳይቻችኋለሁ በባለፈው አሁን ደግሞ በደረጃ ይዘን መጠናል እንደምታዩት በጣም ነው የሚያምረው። ሰፊ ጥለቱ ራሱ በጣም የተወደደ ነው። ደረጃውን ደግሞ በዚህ መንገድ መጥቷል ማለት ነው። ከዚህ ጋ አንድ ስቴፕ ተቀንሶ መሰራትም ይችላል። በዚህ መንገድ መሰራት ይችላል። በሁለቱም ሲሰራ ሁሉም የተለየ ውበት አለው። ግን እንደ ፍላጎታችሁ መሰራት ይችላል። መነኑ እንደዚ ሁለት አይና ነው። በጣም ቆንጆ ልብስ ነው። እናንተ በፈለጋችሁት መንገድ ተሰርቶ አልቆለት 18 ሺ ብር ድረስ ይሰራል ማለት ነው። በጣም የሚያደምቃችሁ ለፕሮግራማችሁ የምትፈቁበት ቆንጆ የምትሆኑበት የምትዋቡበት ልብስ ነው። ወደ ነጠላው ስናሄድ እንደዚህ አጥፌን የያስኩት የቀሚሱ መሀለኛው ፓርት ነጠላው ላይ ገብቷል። በዚህ መንገድ ነው ነጠላ የተሰራ በጣም ቆንጆ ልብስ ነው። ለተለያዩ ፕሮግራሞች መሆን ይችላል። በጣም አዲስ አዲስ ነገር ነው። አዲስ ልብስ ነው። በጣም ነው የሚያምር። የአንገቱ ዲዛይኑን ጥለት ከነጠላው መውጣት ይቻላል። መሀላ መሀል ያለውን ማድረግ ይቻላል። እናንተ የአንገቱን ቅርጽ ብቻ መምረጥ ነው የሚጠበቅባችሁ። ዋጋ ልቆለት አስራ ስምንት ሺህ ብር ድረስ ይሰራል። ወደዚች ልብስ ስንሄድ ደረጃ ነች። በጣም ነው የምታምር። ቡንኝነቷ እራሱ ደስ ይላል። ነጩ ነገር ደግሞ ነጩ ነገር ፍዝዝ ብሎ ነው የገባ ተወስውሶ እንደምታዩ ዲዛይኑ በጣም ነው የሚያምር ዙሪያውን ሲለበስ በጣም የሚያምር ዲዛይን አለው ማለት ነው። ከዚህ ጋም እንደዚህ ታጥፎ መደረግ ይችላል። እንደዚህ ሲደረግ ደግሞ የተለየ ውበት አለው። ሁሉም የተለየ ውበት አለው ማለት ነው። እናንተ በፈለጋችሁት መንገድ መሰራት ይችላል። የአንገድ ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ ተሰርቶ አልቆለት አስራ አንድ ሺ ብር ድረስ ይሰራል። ወደ ነጠላው ሲሄድ ደግሞ እንደምታዩት ጠበብ ብሎ ሁለት ዲዛይኑ ሙሉ ዲዛይኑ ገብቷል ማለት ነው። የአንገት ዲዛይኑን ደግሞ ከዚህ ጋር መግባት ይቻላል። ከዚህ ጋር ለአንገት ጥለቱ ከዚህ ጋር ማስገባት እንችላለን። ሙሉ ዲዛይን ጠበብ ብሎ ስለወጣ ከነጠላው ላይ መውሰድ እንችላለን ማለት ነው። የአንገታችሁን ጥለት ዋጋ አልቆለት 11 ሺ ብር ድረስ ይሰራል። ይህ ልብስ እንደምታዩት ከላይ ከፍ ብሎ ደግሞ ስትሪፕ አለው። ደረጃ ነገር አለው ማለት ነው። በጣም ርቀት ያለው ደረጃ አለው። ቆንጆ ነው ልብሱ እንደምታዩት። ከዚህ ጋር ደግሞ በጣም የሚያምሩ ዲዛይኖች አሉት ማለት ነው። የልብሱ በጣም ነው የሚያምሩት። እንደዚህ እንደምታዩት ውጥት ብለው ተሰርተዋል። እነዚህ ቡንኞቹ በዚህ ጋ ወርቃማዎች ደግሞ የተለየ ውበት ሰጠውታል ማለት ነው። እናንተ በፈለጋችሁ በመረጣችሁ ደግሞ በእነዚህ ወይም በዚህ የአንገቱን ዲዛይን መሰራት ይችላል ማለት ነው። ቆንጆ ልብስ ነው፣ ያደምቃችኋል። ለአዲስ ዓመት እንዲሁም ለተለያዩ ፕሮግራሞች የሚያደምቅ ልብስ ነው ማለት ነው። ያው ቢጫ ነገር አዲስ ዓመትን ብዙ ሰው መልበስ ይፈልጋል። ለቤት ድምቀት ነው። በዓል ተጠብቆ ቢጫ ነገር ሲለበስ ድምቅ ያደርጋል። ዋጋ አልቆለት አስራ ስድስት ሺህ ብር ይሰራል። ነጠላውን ደግሞ እንደምታዩት እንዲያ አጥፌ ነው የያዝኩት ከቀሚሱ ግማሽ ዲዛይኑ የቀሚሱን ግማሽ ዲዛይን ነጠላው ላይ ገብቶበታል ማለት ነው። አጥፎ ተቋጭቶ ሲደረግ ደግሞ የተለየ ውበት አለው። እንደዚህ እንደምታዩት በጣም ሰፊ ነው። ሁለቴ አጥፌ ነው የያዝኩት በዚህ መንገድ ተሰርቷል። የአንገቱን ዲዛይን በነጠላው መሰራት ይችላል። እናንተ በፈለጋችሁት መንገድ መስራት እንችላለን። የአንገቱን ኦቪ፣ ተላላፊ አራት ማዕዘን፣ እንዲሁም የተለያዩ ስራዎችን እንሰራላችኋለን እናንተ በፈለጋችሁት መሰረት ማለት ነው። ዋጋ አልቆለት አስራ ስድስት ሺ ብር ይሰራል። ጭቃሚስ እንደምታዩት በዚህ መንገድ በግማሽ ዲዛይን ግን እንደዚህ ሙሉ ገብቶ ከዚህ ጋር ደግሞ በፍሬም ታጅቦ ልብሱ ተሰርቷል። በጣም ነው የሚያምር ብዙ ከለሮች ገብተውበታል። ተገጣጥሞ ሲለበስ ደግሞ ሙሉ ውበቱ ይታያል ማለት ነው። በጣም ቆንጆ ልብስ ነው። እናንተ በፈለጋችሁት የአንገቱን ዲዛይን ተሰርቶ አልቆለት 16 ሺህ ብር ድረስ ይሰራል። መነኑ ከዚህ በፊት እንደምነግራችሁ የሁሉም ልብስ ሁለት አይና መነን ነው። አሁን በጣም ተሻሽሏል። እንደ ከዚህ በፊቱ አይደለም። አሁን ሁለት አይና መነን ነው ሁሉም ልብስ ጋር ዋጋ አልቆለት 16 ሺህ ብር ድረስ ይሰራል ነጠላው እንደዚህ በጣም ረዥም አጥፌን አጥፌ ያስኩት ከቀሚሱ ባልተናነሰ ነጠላው ላይ ጥለቱ ሰፋ ብሎ ገብቷል እንደዚህ እንደምታዩት ሙሉ ዲዛይኑ ጠቦ ገብቷል ነጠላው ላይ እንደዛ ሲሆን ደግሞ የአንገታችሁን ዲዛይን ደግሞ ነጠላው ላይ ቢወሰድ በጣም ቆንጆ ነው የሚሆነው። ሙሉ ዲዛይኑ ጠቦ ስለሚገባ ማለት ነው። እናንተ መምረጥ ያለባችሁ የአንገቱን ቅርጽ ብቻ ይሆናል ማለት ነው። እናንተ ኦቪ ተላለፈ የራስ ማዘን፣ እንዲሁም የፈለጋችሁትን የአንገት ቅርጽ መምረጥ ትችላላችሁ። እኛ ቆንጆ አድርገን ነጠላው ላይ አውጥተን ሙሉ ዲዛይን አስገብተን ቆንጆ አደርገዋለን ማለት ነው። ዋጋ አልቆለት 16 ብር ድረስ ይሰራል።